አቶ ሀብቴ ተሳፋሪ ሆነው የገቡበት የህዝብ ማመላለሻ ተሽከርካሪ ገደል በመግባቱ ጉዳት አገኛቸው። ያገኛቸውን ጉዳት አስታመው አገግመው ቀና ሲሉ በአደጋው የግራ እግራቸው የጭን አጥንት በመሰበሩ ለሕክምና ከጉዳቱ ለማገገም ለምግብ የወጣ እንዲሁም ለህክምና ለመመላለስ ለትራንስፖርትና ለአልጋ የወጣ ወጪ፣ በጥቅሉም የህሊና ጉዳት ካሳን ጨምረው ብር 74,358 እንዲከፈላቸው በመኪናው ባለቤቶችና ለመኪናው ኢንሹራንስ በሰጠው ማህበር ላይ ክሳቸው መሰረቱም። የመኪናው ባለቤቶች ጉዳቱ የደረሰው በተሽከርካሪው ተሳፍሮ ሲሄዱ በመሆኑ በንግድ ህጉ አንቀጽ 579 መሰረት ሊከፈላቸው የሚገባው የካሳ መጠን ከብር 40,000 ሊበልጥ አይገባም። ለሌሎች ወጪ ላሉትም ማስረጃ አላቀረቡም የሊና ካሳም ልንከፍል አይገባም በማለት መልስ ሰጡ። ኢንሹራንሱ በበኩሉ አደጋው የደረሰው ተሽከርካሪው መጫን ከሚገባው 24 ሰው በላይ ከ40 እስከ 48 ሰው ጭኖ ሲሄድ በመሆኑ ኃላፊነት የለብኝም፣ አለብህም የምባል ከሆነ በኢንሹራንስ ውሉ መሠረት ኃላፊነቴ ከብር 40 ሺህ አይበልጥም። የሞራል ካሳ ለመክፈል የመድን ሽፋን አልሰጠውም በማለት መልስ ሰጥቷል። በዚህ ክርክር ላይ የተሰጠው ውሳኔ ምን ይሆን? በሰባት ዳኞች የተሰጠን የህግ ትርጉም ጨምሮ የፍርድ ሂደቱን አሁን ምጥን አድርገን እንነግራችኋለን። ሰላም በቤታችን በመንደራችን በሀገራችን ይስፈንልን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱም። ክርክሩ በመጀመሪያ የቀረበለት ፍርድ ቤት የሕሊና ጉዳት ካሳን ጨምሮ የመኪናው ባለቤቶች ብር 63858 እንዲከፍሉ ወስኗል። ኢንሹራንስ ሰጪው ያቀረበውን ክርክር በተመለከተም መኪናው ትርፍ ጭኖ ሲጓዝ የነበረ መሆኑ ቢረጋገጥም እንዲህ ያለ ሁኔታ ሲያጋጥም የኢንሹራንስ ሽፋን አይሰጠውም የሚል የማግለያ አንቀጽ በውሉ ያልተካተተ በመሆኑ ሁሉም በሦስተኛው ወገን ላይ ለሚደርስ ጉዳት ካሳ ለመክፈል የተደረገ በመሆኑ ኃላፊነት አለብህ ከተወሰነው ብር ላይም አርባ ሺውን ክፈል በማለት ወስኗል። ከሳሽ ለክሱ ያወጡትን ወጪ ግን የመኪናው ባለቤቶች እንዲከፍሉ ወስኗል። በዚህ ውሳኔ ቅር የተሰኘው የኢንሹራንስ ሰጪ ድርጅቱ ይግባኝ ቢልም ውድቅ ስለተደረገበት ቅሬታውን ይዞ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። በመዝገብ ቁጥር 196878 የኢንሹራንስ ውል የሰጠውት ህጋዊ ተግባራት ሲከናወኑ ለሚደርስ አደጋ ነው። በህገወጥ ድርጊት ምክንያት ለመጣ ጉዳት የመካስ ኃላፊነት ሊኖርብኝ አይገባም። ተሽከርካሪው መጫን ከሚገባው 24 ሰዎች በላይ ከአርባ እስከ 48 ሰዎች ጭኖ ለደረሰበት አደጋ የመድን ሽፋን አልሰጠሁም። በመሆኑም አርባ ሺህ ብር ክፈል መባሌ መሰረታዊ የህግ ስህተት ስለሆነ ሊታረም ይገባል በማለት ዳኝነትም የህግ ትርጉምም ጠይቋል። ሰበር ግን ምን ወስኖ ይሆን? የዚህ ክርክር ውሳኔ በቅጽ 25 ስለወጣ አድማጮች ሙሉን እንድታነቡ እጋብዛለሁ። ሰበር የኢንሹራንስ ሰጪውን ክርክር አልተቀበለውም። ይልቅስ ጉዳዩን በሶስተኛ ወገን ላይ ለሚደርስ የተሽከርካሪ አደጋ የኢንሹራንስ ሽፋን ለመስጠት ከወጣው አዋጅ ቁጥር 799 ሕዝብ 2005 አንጻር አይቶታል። በሶስተኛ ወገኖች ላይ ለሚደርስ አደጋ ኢንሹራንስ ሰጪው ውሉ ላይ ያስቀመጣቸውን ሁኔታዎች በመጥቀስ አደጋ በደረሰባቸው ሰዎች ላይ መከራከሪያ ሊያደርግ አይችልም። ይህንን መከራከሪያ ማቅረብ የሚችለው የኢንሹራንስ ውል በተዋዋለው የተሽከርካሪው ባለቤት ላይ ሲሆን፣ ይህንንም በአዋጁ አንቀጽ 16 መሠረት መጀመሪያ ለተጎጁ ካሳውን ከከፈለ በኋላ ነው በማለት አትቷል በመሆኑም በአዋጁ መሰረት ብር 40 ሺህ እንዲከፍል በስር ፍርድ ቤት መወሰኑ በአግባቡ ነው፣ መሰረታዊ የህግ ስተት አልተፈጸመም በማለት ወስኗል። አልጨረስኩም ከዚህ ቀደም የኢንሹራንስ ሰጪ ድርጅቶች በውላችን ላይ ከገባናቸው ሁኔታዎችና ግዴታዎች ውጪ ልንጠየቅ እንዲሁም በሶስተኛ ወገን የመድን ሽፋን የተቋረጠ ጥቅምን ለመክፈል ግዴታ ሊኖርብን አይገባም በማለት ሲከራከሩ፣ ሰበር ሰሚ ችሎቶቹም ጥያቄዎቹን ውድቅ በማድረግ በሶስተኛ ወገን የመድን ሽፋን የተቋረጠ ጥቅምን እንዲከፍሉ ሲወስኑ ቆይተዋል። የአሁኑን ውሳኔ ጨምሮ በመዝገብ ቁጥር 197530ና 24682 የተሰጡ ውሳኔዎች ዋቢ ይሆናሉ። ይሁን እንጂ ይህ የህግ ትርጉምና ቀደም ሲል የጠቀስኳቸው መዛግብት ላይ የተሰጡ ውሳኔዎች ግን በሰበር መዝገብ ቁጥር 21 21 10 ታህሳስ 25 ቀን 2015 ዓም በሰባት ዳኞች በተሰጠ የህግ ትርጉም ተሽሯል። የሶስተኛው ወገን የተቋረጠ ጥቅምን አስመልክቶ በውል ወይም በህግ በግልጽ ካልተመለከተ በስተቀር መድን ሰጪው የመክፈል የህግም ሆነ የውል ግዴታ የለበትም ተብሎ ተወስኗል። የዛሬውን አበቃን እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳመጣቦት የሕይወት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ